ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ፣ መስታወት፣ የቅዳሜ ወጎች እና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 7034756309 ስልካችን፣ ምንጊዜም ሚዲያ አት ጂሜል ዳት ካም የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች የጥቅምት 27 2018 ዓ.ም የዕለቱ ጉዳይ ፕሮግራማችን ጀምሯል። በአፋር ክልል በህወሀት ስለመፈፀሙ የተነገረውን ጥቃት የተመለከቱ መረጃዎች የሚቀርቡበት ይሆናል። እንድትከታተሉን እጋብዛለሁ። በትላንትናው ዕለት የአፋር ብሔራዊ ክልላዊ መንግስት የሰጠውን መረጃ በቅድሚያ አቀርብላችኋለሁ። ከጥፋቱ የማይማረው ጉጅሌው የህወሀት ቡድን በዛሬው ዕለት በአፋር ክልል ወሰን ውስጥ በመግባት ስድስት መንደሮችን በጉልበት በመቆጣጠር ንጹሐንን በሞርታር እና በዙ 23 በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምሯል። በዛሬው ዕለት ማለትም በቀን 26 2 2018 ዓ ም የአዛውንቶች የህወሓት ጉጅሌ በአፋር ክልል በዞን ሁለት በመጋሌ ወረዳ ቶንሳ ቀበሌ ዋራ እና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ አንድ ሰዓት አካባቢ በንጹሐን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል። ይህ የህወሓት ጠብጫሪ ቡድን በቱንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም ጉጅሌው ግን አሻፈረኝ በማለት ግጭቱን አስከትሏል። ይህ ከትላንት ጥፋቱ የማይማረው ተስፋ ቢሱ የህወሓት ጉጅሌ ቡድን ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎች ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራሱን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ እንገልጻለን። ወደ ስቱዲዮ እስከገባንበት ጊዜ ድረስ ከትግራይ ጊዜያዊ አስተዳደር የሚሆን ከህወሓት በኩል የተሰጠ ይፋዊ መግለጫ የለም። ይሁን እንጂ ይህንን በአፋር ክልል መንግስት የቀረበውን ክስ በተመለከተ ቢቢሲ ጥያቄ ያቀረበላቸው የትግራይ ክልል ሰላም እና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ብርጋዴር ጀነራል ተክላይ ኪዳነ አፋር ገብተን የተቆጣጠር ነው አንድም ቦታ የለም ብለዋል። እኛ የከፈት ነው ግጭት የለም፣ እንደዚህ አይነት ዝግጁነትም የለም የሚሉት ብርጋዴር ጀነራል ተክላይ በምላሹ የአፋር ኃይል እና የሐራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉ ከሰዋል። በአፋር ራሳቸውን ሐራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰውም ጉዳት ደርሶብናል፣ እናውቃለን። የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም ሲሉ ለቢቢሲ ተናግረዋል። ብርጋዴር ጀነራል ተክላይ ተደጋጋሚ ጥቃት ተፈጽሞባቸዋል በሚል የጠቀሷቸው ምላዛት፣ አካሀ ደስአ፣ ወጀራትና ገረባገው የተባሉ አካባቢዎችን ነው። ባለፈው ሳምንት እሁድ ጥቅምት 23 2018 ዓ ም ገረባገውና ደደርባ በሚባል አካባቢ ትንኮሳዎችን ፈጽመዋል፣ ጉዳትም ደርሷል በማለት ወንጅለዋል። እንደውም እንጠያየቅ ከተባለ ብዙ አያስፈልግም ብለን ስላሰብን እንጂ የአፋር ልዩ ኃይል የትግራይ ቦታዎችን ተቆጣጥሮ እንደሚገኝ እናውቃለን። ይህንን በይፋ ለሕዝባችን ግልጽ እናደርጋለን ሲሉም አክለዋል። የትግራይ ክልል ጊዜያዊ አስተዳደር እነዚህ እንቅስቃሴዎችን በተመለከተ የወሰደው ራስን የመከላከል እርምጃም ሆነ የተሰጠ ግብረ መልስ እንደሌለ የጸጥታ ዘርፍ ኃላፊው ይናገራሉ። ራስን ለመከላከል ካለንበት ተነስተን እርምጃ መውሰድ እንችላለን ግን አላደረግነውም። ባለንበት ሆነን ራሳችንን ከመከላከል ውጪ የተቆጣጠርነው የሄድንበትን ቦታ የለም፣ ሲሉ የትግራይ ኃይሎችን ተከላክለዋል። የፕሪቶሪያው ስምምነት ፈርሷል እስካልተባለ ድረስ እሱን አክብረን መቀጠል ነው የምንፈልገው የሚሉት ብርጋዴር ጀነራል ተክላይ ለሌላ ጣልቃ ገብነት የሚሆን ቀዳዳ ማግኘት እንችል ይሆን በሚል ተስፋ ካልሆነ በቀር አዲስ የተፈጠረ ነገር የለም፣ ሲሉ ምላሽ ሰጥተዋል። የኢፌድሪ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በበኩላቸው በማህበራዊ ትስስር ገጻቸው ያሰፈሩትን በተመለከተ ቲክቫ ኢትዮጵያ የሚከተለውን ዘግቧል። ጥቂት የትግራይ ኃይል አመራሮች በሻቢያ ትእዛዝ ሰጭነት በፌዴራል መንግሥት ላይ ትንኮሳ እንደጀመሩና ይህን ትንኮሳ እንዲያቆሙ አቶ ጌታቸው ረዳ አሳሰቡ። ፍስሀ ማንጁስና ዮሐንስ መዲድ የተባላችሁ የትግራይ ሰራዊት አመራሮች የጀመራችሁትን የግጭት እንቅስቃሴ አቁሙ ሲሉ አስጠንቅቀዋል። ሚኒስትሩ ኋላ ቀር ቡድን ሲሉ የጠቀሱት የህወሀት አመራር የፕሪቶሪያ ስምምነት ለመቅደድ ሁሉም አይነት ትንኮሳ ቢፈጽምም የፌዴራል መንግስት የአጸፋ ምላሽ ከመስጠት ተቆጥቧል ብለዋል። ኋላ ቀር ያሉት የህወሀት አመራር ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎች ፈጽሟል ይህንንም የአዛዡና ጌታውን ሻቢያ አጀንዳ ለማስፈጸም የተደረገ ነው ሲሉ ገልጸዋል። በአፋር ክልል በኩል በፌዴራል መንግስት ላይ የተደረገው ትንኮሳ ጀነራል ፍስሃ ማንጆስ እና ጀነራል ዮሐንስ መዲድ ናቸው የመሩት፣ ማቆም ያለባቸው እነሱ ናቸው ሲሉም አሳስበዋል። ጦር አውረድ በሚል ጸሎት፣ በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው ያሉት ሚኒስትር ጌታቸው በትግራይና በአፋር በኩል ያላችሁት የትግራይ ሰራዊት ወይም ቲዲኤፍ እና የትግራይ የሰላም ኃይል ወይም ቲፒኤፍ የሻቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባችሁም ብለዋል። ለትግራይ የሚያስብና እርባና ያለው ሰው ሶስተኛ አመቱን ያስቆጠረውን የፕሪቶሪያ ውል ከወዴት ደረሰ ብሎ መጠየቅ ብቻ ነው የሚያዋጣው ሲሉ አቶ ጌታቸው ረዳ ገልጸዋል። በተያያዘ ዜና የህወሓት ጥቃት ለብዙዎች መፈናቀል ምክንያት እንደሆነ ኢትዮጵያ ኢንሳይደር ከሰራው ከሚከተለው ዘገባ መረዳት ይቻላል። በአፋር ክልል የህወሓት ኃይሎች ተቆጣጥራቸዋል ከተባሉ እና ከአጎራባች አካባቢዎች ከሁለት ሺህ በላይ ሰዎች መፈናቀላቸውን አንድ የአካባቢው ባለስልጣን ለኢትዮጵያ ኢንሳይደር ተናገሩ። ከቀያቸው የተፈናቀሉት ነዋሪዎች በአፋር ክልል ዞን 2 መጋሌ ወረዳ በሚገኘው በፋሮ ቀበሌ እና በአቅራቢያው በሚገኙ ቦታዎች መጠለላቸውንም ባለስልጣኑ ገልጸዋል። ኢትዮጵያ ኢንሳይደር በስልክ ያነጋገረቻቸው ሶስት የአካባቢው ነዋሪዎች ይህንኑ የክልሉን መረጃ አረጋግጠዋል። በአሁኑ ወቅት በሕዋት ኃይሎች ቁጥጥር ስር ያሉ ቦታዎች ሚልኪ ዋርአ፣ ሚላ ከረፈቱ፣ ከአውሶበራ እና ከረም ዋጋ የተባሉ አካባቢዎች መሆናቸውን እነዚሁ ነዋሪዎች ገልጸዋል። የቶንሳ ቀበሌ ነዋሪ የሆኑ አንድ የአይን ማኝ የትላንቱ የከባድ መሳሪያ ተኩስ የቆየው ከአመሻሹ 12 ሰዓት ተኩል ገደማ ጀምሮ እስከ ምሽት ሁለት ሰዓት እንደነበር ለኢትዮጵያ ኢንሳይደር ገልጸዋል። ተኩሱ ሲጀመር የአካባቢው ነዋሪዎች ከስፍራው በመሸሻቸው በሰዎች ላይ በርካታ ጉዳት አለመድረሱንም አስረድተዋል። ስማቸው እንዳይጠቀስ የጠየቁ የቶንሳ ቀበሌ የሥራ ኃላፊ ባለስልጣን አካባቢዎቹ በሕዋት ኃይሎች ቁጥጥር ስር በመሆናቸው በጥቃቱ የደረሰውን ትክክለኛ ጉዳት ለማጣራት አለመቻሉን ተናግረዋል። ሆኖም በጥቃቱ በእንስሳትና በቤቶች ላይ ጉዳት መድረሱን ሰምቻለሁ ብለዋል። በትላንቱ ጥቃት ሳቢያ ሰባት መቶ ገደማ ሰዎች መፈናቀላቸውን የሚያሳይ መረጃ እንደደረሳቸውም የሥራ ኃላፊው አክለዋል። የመጋሌ ወረዳ የእንስሳት እርሻ እና የተፈጥሮ ሀብት ጽሕፈት ቤት ኃላፊ አቶ አብዱ መሐመድ በበኩላቸው የትላንቱን ጥቃት ተከትሎ በሶስት ቀበሌዎች ነዋሪዎች የሆኑ ከ2000 በላይ ሰዎች መፈናቀላቸውን ለኢትዮጵያ ኢንሳይደር ገልጸዋል። ነዋሪዎቹ የተፈናቀሉት ቶንሳ፣ ፋሮ እና አዱ ከተባሉ ቀበሌዎች መሆኑንም ኃላፊው አመልክተዋል። ከቶንሳ ቀበሌ ብቻ 1333 አባወራዎችና እማወራዎች መፈናቀላቸውን የገለጹት አቶ አብዱ ከአዱ 786ና ከፋሮ 660 አባውራዎች በተመሳሳይ መኖሪያቸውን ለቀው ወደ ሌሎች ቦታዎች መሄዳቸውን አብራርተዋል። አብዛኞቹ ተፈናቃዮች ተጠልለው የሚገኙት በፋሮ ቀበሌ በሚገኙ አካባቢዎች እንደሆነ የጠቆሙት አቶ አብዱ ኢብሮ እና ሳፋ ዶሬ በተባሉ የቀበሌው ስፍራዎች ተፈናቃዮች እንደሚገኙ ጠቁመዋል። ከነዚህ በተጨማሪ አሩሪ ወደተባለ ስፍራ የሄዱ ተፈናቃዮች እንዳሉም አክለዋል። ኢትዮጵያ ኢንሳይደር ያነጋገረችው አንድ የአካባቢው ነዋሪ የህወሀት ኃይሎች ተቆጣጥረውታል በተባለ ቦታ ያሉ ነዋሪዎች ቀያቸውን ለቀው ለመሄድ ሲሞክሩ ክልከላ እንደተደረገባቸው መስማቱን ገልጿል። በእነዚህ አካባቢዎች እህቶቹና ወንድሞቹ እንደሚገኙ ያመለከተው ይኸው ግለሰብ እነሱን በስልክ ባነጋገረበት ወቅት በነዋሪዎች ላይ ድብደባ እየተፈጸመ መሆኑን እንደገለጹለት አስረድቷል። ይኸው ነዋሪ በእነሱ አካባቢ የትግራይ የሰላም ኃይሎች የሚባሉ ታጣቂዎች ላለፉት አራት ወራት ሲንቀሳቀሱ መመልከቱን ገልጿል። ህወሃቶች ወደ አካባቢው የመጡት እነዚህን ኃይሎች ለማጥቃት ነው የሚል ግምቱን አስቀምጧል። በዛሬው ዕለት እስከ እኩለ ቀን ድረስ በአካባቢው ምንም አይነት የተለየ እንቅስቃሴ አለመኖሩንም የአይን እማኝነቱን ሰጥቷል። የትላንቱ ጥቃት ሲፈጸም ከቀያቸው አምስት ኪሎ ሜትር ገደማ ርቀት በሚገኝ ስፍራ ሆነው የተኩስ ድምጽ መስማታቸውን ያመለከቱት ሌላ የአካባቢው ነዋሪ ከዚያ በኋላ ወደ መኖሪያቸው መመለስ አለመቻላቸውን ገልጸዋል። ባለቤታቸውና ልጃቸው በእነዚህ አካባቢዎች እንዳሉ የገለጹት እኚሁ ነዋሪ በዛሬ ሁለት ተጨማሪ ህወሃቶች ወደ አካባቢው መምጣታቸውን ተናግረዋል። ምንጊዜም ሚዲያ የዕለቱ ጉዳይ፣ ከመጽሐፍት ገበታ፣ ከአድማጮች መድረክ፣ መስታወት፣ የቅዳሜ ወጎች እና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 7034756309 ስልካችን፣ ምንጊዜም ሚዲያ አት ጂሜል ዳት ካም የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።